እና ዜሮ ብለሽ ትጽፊዋል። ይሄን ሁሉ ጽፊ ዜሮ ብለሽ ትጽፊ። ልጁ ደግሞ ትልቅ ነው ከኔ። ከዛ ሄዶ ግን ያችን ማሀረብ ማጠብ ይኖ ማሀረቡ ማጠብ ማስጣት ምናምን ነው ተምሮ የመጣው። እኔ ጋር ግን እንደዛ አይደለም። እና ወጣቶች ሆነው ዝም ብለው ቮሎንተሪ መስራት የሚፈልጉ ሰዎች ካሉ አሁን እንደኔ ካሉ ኢትስ ፖስብል። ሳህን ቢላ እንደዚህ ምናምን ይዛችሁ ቢላ እንዲጠቅልለን ያው ለሴፍቲ ማለት ነው። ሳህን ምናምን ይዛችሁን ይባላል እና ስንት ሰራችሁ እስካሁን ባይደው? አሁን አምስተኛ ትምህርት ቤት ላይ ነኝ። ግን ፓርላማውን የምታንቀጠቅጥ ሴት ናት። ትናገር ራሱ ታረቃለች። በጣም ለምንድን ነው ስላቸው፣ ቁንጫ እየበላን ተቸገረን አሉ። ትምህርት ቤት ውስጥ ከኒው ኢማጂን እየተማሩ እነሱ፣ እኛ አንደኛውን ብሎክ እየሰራን ተማሪዎቹ ብለው ወጡ። ስንጠይቅ እባብ ገብቶብን አሉ። በጣም አስቸጋሪ